ሳይንስ እሺ፣ ትውጃለሽ። እሺ፣ ጥያቄ አይፈልግም። እሺ ቦስ። ጥንቃቄ ማለት ይሄ ነው። ምን መጀመሪያ እነሱ መኖራቸውን ቼክ ማድረግ አለብሽ እኮ ነው። እኔ ወደዛ ወጥቼ እንዳይመጡ አደርጋቸዋለሁ። የሆነ ሰዓት አመቻችቼ ቴክስት አድርግልሽ። ቦስ፣ አትግቢ። እሺ፣ በቃ ፈትቻለሁ። ወረቀት እንዴ ጭራሽ ረሳኸው? አይ፣ የዚህ ቤት ወርኩ ወረቀት ወረቀት ብቻ ስለሆነ የትኛው እንደሆነ ረሳሁት። እኔ ሊያሳስበኝ የምችለው የትኛው ወረቀት ነው? እሺ ስለሱ ምን ምን ሆነ ነው? አቤል፣ እንዴ ምን ሆንኩኝ? ስለ ወረቀቱ ምን ትለኛለህ? እንዴ አስተካክል። አይ፣ ባለፈው ቀስ ብሎ ይደርሳል አላልከኝም ነበር? ምናልባት አይ፣ በቃ እኔ የማማግዝ ነገር ካለ ማሚቴ ርብቃና አቤልን ልትፋታቸው አልቻለችም። እቤታቸው ካሜራ እንዲደቀን በኢዩኤል አማካኝነት ማስደርጋለች። እስከ መጨረሻም ይህ ካሜራ ነርሱን አንድ ባንድ እንዲከታተልላቸውና በአዜብ አማካኝነት ካሜራው ወጥቶ እያንዳንዱ ርብቃና አቤል የሚያደርጉትን ነገር ለመመልከት የሚያመቻቸው ዘንድ እንደዚህ አይነት ዘዴ ዘይደዋል። እስከ መጨረሻም አዜብ ወደ ክፍላቸው በማምራትም ይህንን የተደቀነ ካሜራ ይዛም ወጥታለች። ከዛ በኋላ ስለማን ሰጠችው? ካሜራው ውስጥ የደቀኑት ለምን ይሆን? ሚቴ በዚህ ልክ የተቀየረችበትና በርብቃና በአቤል ግንኙነት ደስተኛ ያልሆነችው ከምን ተነስታ ይሆን? ሰላም ጤና ይስጥልን፣ ወደቻና ለቤተሰቦች እንደምናላችሁ በያላችሁበት በአለም ዳርቻ ሰላማችሁ ይብዛ። ያልኩኝ ርብቃ ክፍል 23 እንመለከታለን። በባለፈው ክፍል ወደ ቤታቸው የተከሰተው እንግዳ ከኢዩኤል ጋር የሚተዋወቁ ዘመዳማቾች ነገር ሆነው ተገኝተዋል። እንግዲህ ይህን ተመልክቶ ገና ለገና ብሩክ በማለት በድንጋጤ አቅፎ ሲስመውም ርብቃ ትተዋወቃላችሁ እንዴ የሚል ጥያቄም አስከትላለች። ኢዩኤልም ከልጅነት ጀምሮ ጓደኛው እንደነበርና በአንድ ወቅት ግን ተለያይተው ለብዙ ጊዜ ሳይታዩ መቆየታቸውን ለማስታወስ ፈልጓል። ይህኔ ርብቃን ትንሿዬ እንዴት ነሽ እያለ ሰላምታ ሲቀያየሩ ዛሬም ትንሿ አድጋ ይኸው ባለትዳር ሆናለች በማለትም ርብቃ ባለትዳር እንደሆነች እየነገረውም ነበረ። ይህንን ተከትሎ አቤልም በበኩሉ የርብቃን ወንድም ለመተዋወቅ የተጣደፈ ይመስላል። አቤል ባላለው በማለትም የርብቃ ባል እንደሆነም ራሱን ያስተዋውቃል። ርብቃም እስካሁን በስልክ የደበቀችውን ማለትም የነፍሰ ጡርነቷን ጉዳይ ለወንድሟም ነግረዋለች። ወንድሟ በጣም ደስተኛ ሆኗል። ሆኖም አሁን ርብቃ ታናሽቱ ስትሆን እሷ ቀድማ ትዳር ዩኤል ቀደመችው፣ አይደል አንተ ትዳር ሳትይዝ በማለትም ጠይቆታል። ሩክም ሴት ልጅ እስከሆነች ድረስ ይህ በመሆኑ እጅግ በጣም ደስተኛ በማለት ርብቃ አሁን ያለችበት ሕይወት እያስደሰተው እንደሆነም ነግሮታል። እንግዲህ የመጣውን እንግዳ ከሸኙ በኋላ ግን የተፈጠረ አንድ ክስተት አለ። ዩኤል አሁንም ያንን ዶኩሜንት ካላወጣ እረፍት የሚያገኛል መሰለውም ማሚቴም እንደዚሁ እንደዛው በክፋቷ እንደቀጠለች ነው። ዛሬ ላይ ከኢዩኤል ጋር አንድ ነገር ተመካክረዋል። እስካሁን እኔ አንዳንድ ነገር እየፈጠርኩ ነው፣ አንተ ግን ምንም እየሰራህ ያለሁ ነገር የለም እያለችም እየተቆጣችው ነው። ኢዩኤል ምን ላደርግ ይላታል። ይህኔ ርብቃን እንደምንም ብለህ ድክመቷን ተጠቀምና ወረቀቱን እጅህ አስገባ በማለትም ነግረውታል። ማሚቴ እንድትታግስ እና ይህንን ሁኔታ ማመቻቸት እንደሚችልም ነግሯታል። ልም በበኩሉ ታግታ ሳለ በእጇ የተሰጣትን ወረቀት ይዛው ስለመጣችና የዚህን ወረቀት ምንነት አንብቦ ስላልተረዳም ምን እንደሚል ልታሳየኝ ትችላለች በማለት ርብቃን ጠይቋታል። ቃም ይህንን ወረቀት በማምጣት ለአቤል አሳየችው። ይህ ወረቀት የሁለት ህጻናት ምስል የተሳለበት ሆኖ እላዩ ላይ የደም ነጠብጣብ ይታይበታል። ርብቃ ስቅስቅ ብላ አለቀሰች። በማሐፀኗ ያለውን ጽንስ እያሰበች ማለትም ልጆቼን ሊገድልብኝ አሰበ። ይህ ነፍሰ ገዳይ ሰው ነው። ምስል ላይ እንዲህ የደም ነጠብጣብ ወረቀቱ ላይ ሊያስቀምጥ ቻለ። ይህ ወረቀት በደም የተነከረ ነው በማለት ለአቤል አሳይተዋል። ህልም ሁሉም ነገር እነሱ ባሉት አይሆንም እና ምንም ነገር አትጨናነቂ በማለት ርብቃን ያታልላት ችሏል። በሌላ በኩል እንግዲህ የአቤል ጓደኛ የነበረችው የቀድሞ ፍቅረኛው ማለት ነው አሁንም እየተከታተለቻቸው ነው ርብቃ ነፍሰ ጡር መሆኗን ታውቃለች። በሌላ በኩል በአዜብ አማካኝነት ብዙ ኢንፎርሜሽን እየደረሳት ነው። ማለትም እንግዲህ የርብቃ ወንድም ወደዛ ቤት መከሰቱና የቤተሰቡ ትውውቅ ማድረጋቸው፣ ይህ በጣም ለሷ አስደንጋጭ ክስተት ነው። ሆኖም እነሱ በሰላም እንዳይኖሩ የምትፈልግ እጅግ በጣም አደገኛ ሴት ናት። አሁን በአዜብ በኩል እየተዘረጋ ረጅም እጆቿን መጠቀም ትፈልጋለች። ሆኖም አሁን ላይ እያለች ያለችው ነገር ቢኖር ርብቃን የሆነ መድኒት እሰጥሽና እሱን ሰጥተሽ በሆዳ ያለውን ጽንስ ማስወጣት እፈልጋለሁ በማለት ዝታለች። አዜብ ለጊዜው ጊዜው እንኳና ምንም እንኳን ፈቃደኛ ባትሆንም ዴታ ግን እሽታዋን እንድትችራት አስደርጋታለች። እንግዲህ አዜብ ይህንን ነገር እንዴት ላደርገው እችላለሁ፣ እጅግ በጣም ከባድ እኮነው፣ አደገኛ ነው፣ ርብቃን እንዴት መርዛታለሁ እያለች እየተከራከረች አሳለ ወደዚህ ቤት ዋነኛው ቁም ነገር የገባችበት ምክንያትም ርብቃን ለማጥቃት እንደሆነና ጭራሽ ደግሞ ጽንስ ይዛ በሌላ በኩል ሌሎች ቤተሰቦቿን አምጥታ እያስተዋወቀች ይህማ ስር ሰዳለች ማለት ነው እያለችም በጣም በቅናት እያበደችባት ባት ትገኛለች። እንግዲህ ከቅናቷ እየተነሳ በርብቃ ላይ አንዳች መጥፎ ነገር አስባባታለች። ዚህ ሁኔታ የርብቃ ህይወት እጅግ በጣም ፈታኝና ውጣ ውረድ የበዛበት እየሆነም ቀጥሏል። ኛው ኢዩኤል እዛ ቤት በመግባት እንግዲህ አንዳንድ መረጃዎችን ለማውጣት እየሞከረ ነው። ዛሬ ላይ ማሚቴ ያስቀመጠችውን ቁልፍ በመክፈት ጓዳ ድረስ በመግባትም ይህንን ዶክሜንት አግኝቶታል። እሱ ሲፈልግ የነበረውን ዶክሜንት ነው እንግዲህ ማግኘት የቻለው። በመጀመሪያ እርብቃ ያንን ወረቀት ስጭኝ እያለም ሲያታልላት ነበረ። እርብቃ የዩኤል ማንነት በደንብ ስላልተገለጠላት እንግዲህ ፍራስት ፈልገው ከሆነ ፈልገው፣ እኔ ግን በቀላሉ ላገኘው አልችልም የሚል ምላሽ በወቅቱ ሰጥተው ነበረ። ሆኖም አሁን ላይ እራሱ ወደ ክፍል በመግባትም ይህንን ወረቀትን ማግኘት ችሏል ማለት ነው። ታዲያ ይህንን ወረቀት ካገኘ በኋላ ቀጥታ ለርብቃ በመምጣትም ይህ ወረቀት ይኸው የምፈልገው ነበርና አግኝቼዋለሁ በሚገባ በማለትም ነግሯታል። ታዲያ ይህ ነገር በጣም እያስፈራኝ ነው በማለት አቤል በመካከል ቢመጣባቸው እጅግ በጣም አደገኛ እንደሆነም ርብቃ ነግረዋለች። እዩኤል ግን ምንም ነገር አታስቢ፣ ፈጠን ብዬ የሆነ ቦታ ደብቀዋለሁና ትጨናነቂ በማለዝም ሲያባብላት ነበረ። ታዲያ በስተ መጨረሻም እንዲህ ወረቀቱን አንብቦ ሳይጨርስ ገና ከጅምሩ አቤል ደርሶባቸዋል ማለት ነው። አቤል በነገራችን ላይ ወረቀቱን እያነበበ እንደሆነ አልተመለከተውም ሆኑ ነበረ እዩኤል ወደ ኮሜዲና መሳቢያ ውስጥ ያስገባው ይዚያ የኢዩኤልን ማስመሰል ያልተረዳችው ርብቃም ሆነ አቤል በጣም እየተሸወዱ ይገኛሉ። የኢዩኤል አቀራረብ የተነሳ እነሱ በምንም አይነት ታምር ሊጠረጥሩት አልፈለጉም። ከመጨረሻም ኢዩኤል የሚፈልጋቸውን አንድ ባንድ መረጃዎችን ለመውሰድ ያመቸው ዘንድ ካሜራ የርብቃና የአቤል ክፍል ደቅኖባቸዋል። በመጀመሪያ ላይ ራስጌ ሊያደርገው ፈልጎ ነበር ካሜራው አነጻጻሪ ከሆነ ቦታ መቀመጥ ስለነበረበት ከራስጌ ቀይሮ ወደ ታችም አስቀምጦታል። እንግዲህ የኢዩኤል ካሜራ አቀማመጥን በእርግጥም አቤልና ርብቃ የሚቀመጡበት፣ አንዳንድም ደግሞ ፍቅራቸውን ሲገላለጹ ትክክል ምስላቸውን ማስቀመጥ በሚችልበት ደረጃ ነበረ። ይህንን ካሜራ ያስቀምጠው ታዲያ አሁን ላይ ከአዜብ ጋር አንድ ነገር ተመካክረዋል እና አቤል ክፍል ካሜራ ደቅኛለሁኝና የሆነ ሰዓት ሄደች ታመጨዋለች የሚል ትዕዛዝም አስተላልፏል። አዜብም ወዲያውኑ ኢዩኤል እንዳዘዛት ነበረ ያንን ካሜራ ነቅላ ለማምጣት ስትጣደፍ የነበረው ተረጋጊ። እነሱ በሌሉበት ነው ሄደች ማምጣት ያለብሽ እያለም ቀጭን ትዕዛዝ አስተላልፏል። ታዲያ ሳሎን ላይ ክብ ሰርተው የቤተሰብ ጨዋታ እየተጨዋወቱና ማንም ከጀርባቸው ጠላት ያለ የማይመስላቸው አቤልና ርብቃ እርስ በርስ ወሬያቸውን ቀጥለዋል። ወንድሜ ጓደኛ ይባባላሉ። ነገር ግን መረጃዎችን አሳልፎ ለመስጠት ወይም ከማሚቴ ጋር በተመካከሩት መሰረት እነርሱ የራሳቸውን ሂሳብ በመስራት ይኸው ቀመር እየቀመሩባቸው ነገር ግን ምንም ያልተገለጠላቸው ምንም አይነት ጥርጣሬ አይታይባቸውም። እስከ መጨረሻም ቤቱ ምንም ነገር እንደሌለ ስታውቅ አዜብ እየሮጠች ወደ መኝታ ክፍል አምርታለች። እላይ ላይ ይኖራል ያለችው ካሜራ ስላጣችውም ወደ ታችም ተመልክታለች። ይህንን የተደቀነ ካሜራም አንስታ ወስደዋለች። እንግዲህ ኢዩኤል በርብቃና በአቤል ያለውን መረጃዎች መሰብሰብ ያመቸው ዘንድም እንግዲህ ረጅም እጆች ተዘርግተው ይኸው ፈተናቸውን እያሳያቸው ይገኛሉ። ርብቃ አሁን ልጇን ወልዳ እስከምታቀፍ ድረስ እየቸኮለች አቤልም እንደዚሁ ልጁን እስከሚያይ ድረስ በጣም የተጣደፈ ይመስላል። ከድሮ በተለየ ፍቅር ፍቅር የሚያጫውታቸው ሁለቱ ጥንዶች እጅግ በጣም አደገኛ የሆነ ፈተና እየገጠማቸው ይገኛል። ማሚቴም በርብቃና በአቤል ኃይለኛ የሆነ ሴራቸውን እያሴሩ ይገኛሉ። ል የእናቴ ፍቅር የድሮ አማሚ ናፈቀችኝ ይላል። የድሮ አማሚ ግን ለማምጣት እጅግ በጣም አደገኛ ሆኗል። በእርግጥ ማሚቴ ለዚህ ክፋታቸው መነሻ ምክንያት ቢኖራቸውም አሁን ላይ ግን በእጥፍ ለመበቀል የተነሱበት አጋጣሚ በጣም አደገኛ ሆኖም ቀጥሏል። ለማንኛውም ርብቃ ክፍል 23 ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ፣ ስለ ቻናሌ አዲስ ሆናችሁ፣ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እየጠየቅኩ እዚሁ ተሰናበትኳችሁ። ባይ ባይ።